ሐማስ ከእስራኤል ጋር የሚዋጋበት የመጨረሻው ዓላማው ምንድን ነው? ይህንን ዓላማ በደንብ ስናውቅ ይሄ ጦርነት ሊቆም ይችላሉ የሚል ስጋት ይገባናል። በዝርዝር እናየዋለን። በሌላኛው መረጃ የእስራኤል ተወካዮች በግብፅ ናቸው። ምን ገጠማቸው? ምን ላይ ናቸው? እንመለከተዋለን። ሌላኛው ደግሞ መረጃ የአውሮፓ አገራቱ በተቃውሞ እየተናጡ ነው። ለምን? እነዚህን ዝርዝሮች በአንድ ላይ እንመለከታቸዋል። እስከ መጨረሻው አብራችሁኝ ኑ። እንደምንሰነበታችሁ እንደምንቆያችሁ፣ ውድ የዚህ ቻናል ተከታታዮች እንኳን ወደ ዋይፍ ኤፍ ኦፊሻል ቻናል በሰላም መጣችሁ። ላለሁ ምናልባት ለቻናሉ አዲስ ከሆናችሁ ይህንን ቻናል አዳዲስ መረጃዎች እንድታገኙ ሰብስክራይብ ማድረግ አትርሱ። ተደራሽነቱ ይህ ቪዲዮ ብዙ እንዲሆን ሁላችሁም ላይክ አድርጋችሁ ማየት እንድትጀምሩ በአክብሮት ጠይቃለሁ። ምስጋና ላቅ ያለ ነው። የመጀመሪያ ወዳደረግኩት ርዕሰ ጉዳይ እንሄድ። የመጀመሪያው እንግዲህ የእስራኤል ተወካዮች በግብፅ ናቸው። ለመጀመሪያ ጊዜ እንግዲህ የእስራኤል ተወካዮች ከሐማስ መሪዎች ጋር በግብፅ አደራዳሪነት ቁጭ ብለው ማውራት የሚችሉበት ሁኔታ ተፈጥሯል። በዚህ እንግዲህ ስብሰባ ተስፋ ሰጪና ስጋቶችም አብረው ተቀምጠዋል። የመጀመሪያው ተስፋ ሰጪ እንግዲህ ታጋቾቹ በሁለቱም ወገን ያሉ ማለት ነው ወይም እስረኞች ልንላቸው እንችላለን ልውጥ እንዲደረግ ቴክኒካል የሆነውን ነገር እንዴት እናርገው የሚል የሰላም ሂደቱንስ እንዴት እንዲሳለጥ እናርገው የሚል ውይይት ነው የመጀመሪያው የሚደረገው። እንደሚታወቀው ኦክቶበር 7 ላይ የሐማስ ታጣቂዎች ወደ 1200 የሚያክሉ ሰዎችን በመግደል 251 ሆስቴጆችን ወስደዋል። እነዚህ በሕይወት የተረፉና የሞቱትም በእጃቸው ያሉ ታጋቾች እንዲመለሱ በእስራኤል ደግሞ ወገን ከአንድ ሰባት መቶ በላይ እንዲሁም ሌላው ላይፍ ሴንቴንስ የተፈረደባቸው ሰዎች ወደ ፍልስጤም እንዲመለሱ የሚል የመጀመሪያው ሂደት ነው። በሁለቱም ሀገሮች መካከል ያለ የስር መቀየር፣ የእስረኞች መቀየር እንዲከናወን እንዴት እናርገው ቴክኒካል የሆነው ነገር እንዴት ይሁን የት ይሁን ቅብብሉ እንዴት ይሁን የት ቦታ በማን ይፈጸም የሚለውን ነው የሚወያዩት። እንግዲህ ስጋቶች አሉ። ይሄ እንዳለ ሆነው ስጋት አለ። እነዚህ ዘ 20 ፖይንትስ ፕላን የሚባሉ ሀያ ነጥቦች የሚባሉ በዶናልድ ትራምፕ የተሰጡት እነዚህ የሰላም ስምምነት ሰነዶች በጣም ስጋትም ያለባቸው ናቸው። አንዳንዱ የውጭ ጣልቃ ገብነትን በፍልስጤም ምድር የሚጋብዝ ነጥብ ያለው ነው። ከዚህ በኋላ ሌላ ደግሞ አስተዳዳሪ ጋዛን ያስተዳድራል የሚለው በጣም ስጋት ፈጥሯል። ይቀበሉታለው የሐማስ መሪዎች የሚለው ሌላው ዲስአርማመንት ነው። ትጥቅ መፍታት ነው። ይህንንስ ይቀበሉታለሁ የሚል የመሳሰሉ ስጋት ያለባቸው ፖይንቶች አሉ። ሆስቴጆቹ ወይም እነዚህ ታጋቾቹ መቀየር እንዳለ ሆኖ ሌሎችስ ነጥቦች ይከበራሉ ወይ የሚል በጣም ስጋት አለ። እንግዲህ ከነገ ከሰኞ ጀምሮ ከፍተኛ ዊች ሚንስ እንግዲህ አሁን ሊነጋ ነው፣ እኔን ሳቀርብላችሁ ሰንዴ ሊነጋ አካባቢ ነው። ስለዚህ ነገ በሚደረገው ውይይት ይሄ ነገር አካምፕሊሽ ይሆናል ወይ ተግባራዊ ይሆናሉ የሚለውን የምንመለከት ነው የሚሆነው ከዚህ ጋር ተያይዞ እንግዲህ ሁለት ሌሎች እንግዲህ መረጃዎች እንዳሉኝ መጀመሪያ ልነግሬያቸዋለሁ ለመሆኑ ሐማስ ከእስራኤል ጋር የሚዋጋበት ፕራይመሪ አጀንዳው ምንድን ነው የሚለውን ይህን ሁላችን መቼስ መስማት የሚኖርብን ይመስለኛል ነገር ግን ከዛ ቀድሞ የአውሮፓ ሀገራቱ በተቃውሞ እየተናጡ ነው ለምን የሚለውን ላስቀድም በብዙ የአውሮፓ አገሮች። በተለይ በጀርመን፣ በዚህ በአየርላንድ፣ በፈረንሳይ ፓሪስ፣ በዩናይትድ ኪንግደም፣ በሃንጋሪ፣ በስፔን፣ በጣሊያን፣ በኔዘርላንድ፣ በብዙ ሀገሮች ከፍተኛ የሆነ የተቃውሞ ወይም እስራኤልን በመቃወም ሰዎች ለተቃውሞ ሰልፍ ሲወጡ ተመልክተናል። ግማሹ በጣም በብዙ ይሄ ቫዮለንስ በሆነ መንገድ ከፖሊሶች ጋር ግጭት እየፈጠሩ እንዳለ ተመልክተናል። በጀርመን ፍራንክፈርት በዱብሊን አየርላንድ በፈረንሳይ ፓሪስ በዩናይትድ ኪንግደም ለንደን ውስጥ በሃንጋሪ በስፔን ማድሪድ እና ባርሴሎና በኢትሊ ሮም በተለይ በጣሊያን ወደ አራት መቶ ሺህ የሚያክሉ ከ29 ሎኬሽን አካባቢ የመጡ ፕሮፓለስቲኒያንስ ደጋፊዎች ማለት ነው እስራኤልን በመቃወም ሰልፍ ማድረጋቸው በተለይ የኔዘርላንዱን መለከት ነበረ። ወደ 250 ሺህ የሚያክሉ ሰዎች በመሰብሰብ የተቃውሞ የእስራኤልን ድርጊት ሲቃውሙ ነው የተደመጠው። ይሄ በጣም እንግዲህ በአውሮፓም ታሪክ በጣም ማስ ፕሮ ፓለስቲኒያን ፕሮቴስተርስ ሲወጡ ብዙ ጊዜ ይወጣሉ። ይሄ ግን በጣም ከፍተኛ የህዝብ መጥለቅለቅ የታየበት አደባባዮቹ በሙሉ በሰው የተሞሉበት ሁኔታ ነው የታየው። በተለይም ከዚህ ከፍሎቲላ ተጓዦች በኋላ መላው አውሮፓ አክሮስ ዩሮፕ ብዙ የፕሮፓለስቲንያንስ ደጋፊዎች ወደ አደባባይ በመውጣት ከፍተኛ ተቃውሟቸውን አስደምጠዋል። እንግዲህ በዚህም ተቃውሞ ደግሞ በርካቶች፣ በመቶዎች የሚቆጠሩ ተቃዋሚዎች ወይም ፕሮፓለስቲንያንስ በፖሊሶች እንደታሰሩ ዘገባዎችን ተመልክቻለው። ሶስተኛ ወዳደረግኩት ትኩረት ላደረግበት ወደ ፈለኩት መረጃ ልውሰዳችሁ። ይሄውም ሐማስ ከእስራኤል ጋር ሲዋጋ የመጨረሻ ግቡ ምንድን ነው? በዚህ ቻናል ከዚህ ቀደም በነበሩት ቪዲዮዎች የሐማስን አመሰራረት በደንብ ነው ያስረዳዎችው ከኢጅፕት ብራዘር ሁድ ጀምሮ የነበረውን አመሰራረት መቼ እንደተመሰረተ አላማውም እንደሆነ ነግሬያቸዋለሁ። እንግዲህ ሐማስ በኦክቶበር 7 ከቅርቡ ኢንፎርሜሽን ስንጀምር ኦክቶበር 7 2023 ወደ 1200 እስራኤላውያኖችን በመግደል ወደ 251 ሆስቴጆችን የወሰደ ቡድን ነው። በዛ ጊዜ ነው ብዙ ሰው ስለ ሐማስ ማወቅ የጀመረው እንጂ ከሐማስ ጋር ተያይዘው ያለው ታሪክ በጣም ረጅም ነው። በተለይም ይህ ቡድን በአሜሪካና፣ በዩናይትድ ኪንግደም፣ በእስራኤል በሌሎችም አገሮች እንደ ቴሮሪስት ኦርጋናይዜሽን ወይም እንደ አማጺ ቡድን ወይም እንደ ሽብር ቡድን የሚወሰድ ኦርጋናይዜሽን ነው። ያው ባለፈው ያቀረብኩላችሁን ቪዲዮ ጠቀስ ለማድረግ በ1987 እንደ ኤሮፓውያን አቆጣጠር ነው የተመሰረተው። በተለይም ከሙስሊም ብራዘርሁድ የመጣ ነው። በጣም ሬዚስተንስ ሙቭመንት ነው። አላማው ምንድን ነው ካላችሁ፣ የተመሰረተበት አላማ ቃል በቃል ባነበው ኢት ኢዝ ኦፖዝድ ቱ ዘ ኤግዚስተንስ ኦፍ ኢዝራኤል ኦን ዋት ኢት ሴይስ ኢዝ ፓለስቲንያን ላንድ ኢት ዋንትስ ኤ ስቴት ቤዝድ ኦን ኢዝላም ኢን ኢትስ ፕሌስ አክሮስ ዘ ኦክፔሽን ዌስት ባንክ ኢስት ጄሩሳሌም ጋዛ። እንግዲህ ይህ ቡድን ወይም ሐማስ ኢስት ጄሩሳሌም አንድ፣ ዌስት ባንክ ሁለት፣ ጋዛ የፓለስቲን ነው ወይም የፍልስጤም ነው ብሎ የተነሳ ቡድን ነው። እንደ ወደ ሌላ ኢንፎርሜሽን ከመውሰደ በፊት እናንተን ሙሉ ለሙሉ ዲስአርም አርጉ፣ ከዚህ በኋላ ፍልስጤም ውስጥ ምንም አይነት አስተዳደር የላችሁም ሲባሉ እነዚህ ሰዎች በቀላሉ እሺ ብለው ዌፐናቸውን የሚያስቀምጡ ይመስሏቸዋል። ይሄ በጣም ትልቅ ግራንድ ኢሹ ነው። ኢስት ጀሩሳሌም የእኛ ነች፣ ዌስት ባንክ የእኛ ነው፣ ጋዛ የእኛ ነው የሚሉ ሰዎች በቃ ትጥቃችሁን ፍቱ ሲባሉ ሀያ ነጥብ ስለተሰጣቸው የሚያቆሙ ይመስላቸዋል። ለማንኛውም ሌትስ ጎ እንሂድ። እሺ፣ ትንሽ እንሂድ። እንግዲህ ሐማስ ከ2007 ጀምሮ ሙሉ ለሙሉ ጋዛን ያስተዳድር የነበረ የፖለቲካ ክንፍም ነው፣ ሚሊታንትም ታጣቂም ቡድን ነው። በጣም የተደራጀ ነው። በብዙ የአረብ ሀገሮች የሚደገፍ ነው። በብዙ ደግሞ ስውር እጆች ድጋፍ የሚሰጠው ነው። ስለዚህ ሐማስ የሚመራው ጋዛ ከእስራኤል ጋር ቴሪቴሪ፣ እንደዚህ ቦርደር ወሰን ላይ ስላሉ ነው። ባለፈውም እንግዲህ ኦክቶበር 7 ወደ ድንበር ጥሰው በመግባት ወደ እስራኤል ማለት ነው 251 ሆስቴጆችን አግተው ሄደው ወደ 1200 የሚያክሉ ሰዎችን በተለይ ከነዚህ ከ1200 ሰዎች ግድያ ወደ 350 የሚያክሉት በጣም ወጣቶች ያንግ የሚባሉ ሴቶችም ወንዶችም ናቸው ፌስቲቫል ላይ እያሉ ማለት ነው። ስለ ሐማስ መሪዎች ደግሞ ወይም ስለ ሲኒየር ሊደርስ ስናወራ ደግሞ በኳታርና በቱርክ ነው ቤዛቸው የሚያደርጉት። በጣም በኢንቪዚብል ሊደርስ ናቸው፣ የማይታዩ መሪዎች ግን ከፍተኛ ትዕዛዝ የሚሰጡ ናቸው። እንግዲህ እነዚህ ናቸው። ከነዚህ መሪዎች ጋር ነው እንግዲህ የእስራኤል መሪዎች አሁን በኢጅፕት ውስጥ ወይም በግብፅ ውስጥ ድርድር ላይ ያሉት ማለት ነው። በአጠቃላይ ግን ምናልባት ማንበብ የምትችሉ ሰዎች ዋት ኢዝ ሃማስ ኤን ዋይ ኢዝት ፋይቲንግ ዊዝ እስራኤል ኢን ጋዛ በሚለው ርዕስ ስር ገብታችሁ ስታነቡ ይሄ ጦርነት በቀላሉ ይቆማለይ ብላችሁ ስትጠይቁ በጣም ሰስፒሽን ነው የምትሆኑት። ምክንያቱም የድንበር የአገር፣ የከተማ፣ የሆሊላንድ፣ የቅዱስ መሬት የሚባለው በአማርኛ እንግዲህ ጥያቄ አለ። የእኛ ነው ጀሩሳሌም፣ ኢየሩሳሌም የእኛ ነው የሚል ከፍተኛ ጥያቄ አለ። ይሄንን ሁሉ ይሄ ከፍተ ትልቅ ጥያቄ ነው። ይሄንን ሙሉ ለሙሉ ድሮፕ አርገው ትተው ዲሳርም አርገው ሁሉን እርግፍ አርገው ትተው ወደ ሰላም በቀላል ይመጣሉ ብዬ ስጠይቅ ከንባቢ አንጻር ኢቲስ ቱ ዲፊካልት በጣም ከባድ ነው የሚሆነው። ነገር ግን ከነገ በኋላ እንግዲህ ሁሉ ነገር ደግሞ በአዳዲስ መረጃዎች የምንመለከት ይሆናል። የእኛ ፍላጎት ሰው ሁሉ የሰው ዘር ሁሉ በሰላም እንዲኖርና እንዲስማማ ነው ፍላጎታችን፣ የኔም፣ የእናንተም። የሕፃናት፣ የሴቶች፣ የወንዶች የሰው መሞትና ማለቅ ጥቅም የለውም። ምንም ጥቅም የለውም። ነገር ግን ያለውን ቦታ የራሳቸውን ቦታ ፒስፉሊ ይዘው ቢኖሩ የሁላችንም የአድማጮችም፣ የኔም፣ የአቅራቢው ደስታ ነው። አዳዲስ መረጃዎች ይኖራሉ፣ መልሰን እንገናኛለን። ይህን ቻናል ሰብስክራይብ አድርጉ። እንዲህ አይነት አቀራረብ የምትወዱ ሰዎች ይህን ቻናል ፎሎ ማድረግ ትችላለን። ሰብስክራይብ ማድረግ፣ ቪዲዮ ማጋራት ደግሞ አትርሱ። ላይክ በጣም አስፈላጊ ነው። አመሰግናቸዋለሁ። ጤና ያስትልኝ።